ዝንብ የሩታ እናት እኮ ለአብርሽ ደውላ እንነጋገር ብላ ጠየቀችው። ከዛ አብርሽ ደግሞ እኔ አይመቸኝም መምጣት፣ አልችልም እኔና ሩታ ተነጋግረን ጨርሰናል ብሎ ልቡን ልብ በሙሉ ሆኖ መልስ አልሰጣትም። ያሳፈራል። የሩታ እናት እራሱ ደውላ አልነበረባትም ጋሽዬ፣ ልጁን አሳምኖ ይዞ መምጣት እንጂ። አብርሽ ከየርሜላ ሌላ ዓለም ውስጥ ነው ያለው። በጠዋቱ የሚያስጠላ ዜና። አብርሽ ለሩታ እናት እኔ አልመጣም፣ እኔና ሩታ ተነጋግረን ሁሉንም ነገር ጨርሰናል። አሁን ባለውበት ላይፍ ደስተኛ ነውል ብዬ የተናገርኳችሁ ከማስረጃ ነው ቤተሰብ። ይኸው የሩታ እናት ለአብርሽ ደውላ ነበረ። እንዲሁም እና እንነጋገር፣ እንወያይ፣ እንደ ቤተሰብ እኛ በእርግጥ ዘግይተናል። ይሄንንም ደግሞ እየዘገየ ነው። እናንተ ችግሮቻችሁን ተነጋግራችሁ እንድትፈቱ ነበረ ዝም ያልናችሁ። ነገር ግን እናንተ እኛ እያለን እንዴት እስከ ፍርድ ቤት ድረስ ትደ ሳላችሁ ብላ የሩታና ተቆጥታ ተናግራ ነበር። መረጃውን እንዳዳመጣችሁት ነው ቤተሰብ። አብርሽ ግን ሲጀምር መፋታት የሚፈልገው ከሩታ ይልቅ ራሱ ነው ማለት ነው። ነገር ግን ኦዲየንስ በቃ ሩታ ጥላው ሄደች እንዲባል ሩታ ፈታችሁ እንዲባል ያደረገው ማለት ነው። መቶም ደግሞ ቢያንስ ልጄን ልይ ልጄን እስከ ወልድ ድረስ ጠብቂ ብሎ እየተናገራትም ለኦዲየንስ ስለጠላበት ራሱም ተናግሯል። ተመልካች ጠልቶብኛል በውስጥ እየደወላችሁ እንዲሁም በኮሜንት እየደወላችሁ እንደዚህ ብላችሁኛል ብሎ አለ ማለት ነው። እያንዳንዱን እሱ ከሩታ ጋር እርቅ ጥያቄ ሲጠይቅ ወይም ደግሞ የይቅርታ እንትን ጥያቄ ሲጠይቅ ተመልካች እንደጠላበትና ብዙዎች በውስጥ እየገቡ እንዳስቸገሩት ነው እየተናገረ ያለው እዚች ጋር መሆን ያለበት እኔ ከአንቺ ጋር መኖር እፈልጋለሁኝ ይሄ ትክክል ውሳኔ አይደለም በቃ እኔ አስከፍቼሻለሁ ስህተቴን ተረድቻለሁ ብሎ ይቅርታ መጠየቅ እንጂ ያለበት እሱ ግን በቃ የአነጋገር ችግር አለበት ብለን ሁሌም ትተነዋል ማለት ነው አሁን እዚች ጋር በመጀመሪያው ወንድሜ እንዳለው ማለት ነው የሩታ ናት መደወል አልነበረባትም ጋሽዬ ራሱ ልጁን አናግሮ ይዞ መምጣት ነበር የነበረበት። እዚች ጋ ግን አብርሽ ለጋሽዬ ራሱ አልመጣም ብሎታል ማለት ነው። ጋሽዬ ይሄ እንትን ብሎት አይደለም። ወንድሜ በመጀመሪያ ሪከርድ ያደረግክልኝ ልጅ ማለት ነው። ጋሽዬ እዚች ጋ እንዴት ነው አብርሽን የሩታናት ና ብላ እንድትል የሚያደርገው አባት ነው ተነጋግረዋል ተሰብስበን የነዚህን ልጆች ችግር እንፍታ ብለዋል። ስለዚህ ማድረግ ያለበት እራሱ ነው ደውሎ፣ አብርሽ ነው እፈልግሃለሁ፣ ለአንድ ጉዳይ ላናገር እፈልጋለሁ ብሎ አብርሽ ነው። ዚች ማለት ጋሽዬ ነው አብርሽን አምጥቶ መወያየት ያለባቸው ማለት ነው። ገባቸዋ ጋሽዬም ይሄን ተስኖት አይደለም። ጋሽዬ ደውሏል። እኔ ያናገሩ ያለሁኝ ጋሽዬ። አብርሽ ግን አቋሚን እንቅጭ አላድርግም ብሏል። ቤተሰብ ይሄንን ሪከርድ ያደረገልኝ ልጅ የአብርሽ ጓደኛ ነው። አብረው ሻይ ቡና እያሉ ነው አጋጣሚ የሩታና ደውላ ና ነገ እፈልግሃለው፣ በጥዋቱ ናና እንወያይ ብላ ያለችው ማለት ነው። እዚች ጋር አብረሽ አቀለው ያለህበት ምናልባት ተመችቶ ይሆናል። ምናልባት የሄርሜላ እንክብካቤ የሩታን ጉድለት አላሳየህም። እውነት ለመናገር ይህንን የተረዳውት በቪዲዮም በምታደርጉትም ቪዲዮ የተረዳውት በቃ የሄርሜላ መኖር፣ የሄርሜላ አንተን መንከባከብ፣ ከሄርሜላ ጋር ቪዲዮ መስራት፣ ከሄርሜላ ጋር መተቃቀፉ፣ ከሄርሜላ ጋር ሌላ ታሪክ መግባቱ የሩታን ጉድለት አጉልቶ አላሳየህም። ግን ይሄ የአጭር ጊዜ ደስታ ነው። ሄርሜላ ነገ ትሄዳለች። እች ጋር ሩታ ናት የህይወት አጋር ሩታ ናት የልጅ እናት። ገባህ? ስለዚህ አንተ ማድረግ ያለብህ የወደፊትህን እቅድ እንጂ የአሁን ጊዜ ደስታህን አይደለም። ልጅነት አያያዘ ምናልባት ትዳር ሲፈርስ ወይም ደግሞ ልክ ሰው ሲሞት መቶ እንዴት ነው፣ ለምንድነው ሰው እስከ አርባ ድረስ እኛን የሚያጽናናት እኛን የሚያጽናናን ከቤታችን የማይጠፋው ለምን መሰላችሁ? የሞተውን ሰው እያሰብን እንዳንጨነቅ ነው። ገባቸዋ እሱን እንዳናስታውስ ነው። ሌላም አመለካከት ሊኖር ይችላል። ገባቸዋ እኔ በምረዳው መንገድ ማለት ነው። አሁን ሄርሜላ ከእሷ ጋር ስለ ራክ ከሩታ ጋር የፍቺ ፕሮሰስ ላይ ስለገባ ሆይ ሆይ እያለችህ ነው። አጠገብህ ናት። ጓደኞችም አጠገብህ ናቸው። ቤትህ ሙሉ ነው። ይበላል፣ ይጠጣል፣ ይዘነጣል፣ ቪዲዮ ይሰራል፣ ፍራንክ ይሰራል፣ ሌላም ሴት መታ። ይሄ ግን የዛሬ የዛሬ ደስታ ነው፣ ጊዜያዊ ደስታ ነው። ገባህ? ይሄ ጊዜያዊ ደስታ ስለሆነ ወደ ሪያሊቲው ማንነት ደግሞ ስትመጣ ሩታ ስኬትህ ናት፣ ሩታ መከታህ ናት፣ ሩታ የልጅህ እናት ናት፣ ሩታ ትዳርህ ናት፣ ሩታ ሚስትህ ናት ማለት ነው። ይሄንን ማጣት የለብህም ገባህ? እነዚህ ለጊዜው ደስታ የሚሰጡ ሰዎች ህይወትህን ሳይበክሉ መሆን አለበት። ገባህ? ህይወትህን ሳያበላሹ መሆን አለበት። ስለዚህ እባክህን አሁን ለእናትየው ያልከውን ነገር ሰርዘ አሁንኑ መኪና አለ ወደ ቡታጅራ ሄደህ ጉዳዩ ቢመሽም እንኳን ለነገ ተቀጣጥራችሁ እህቶችህን ይዘህ ጉዳዩን መፍታት ነው ያለባችሁ። ገባህ? እነዚህ ደግሞ ሄርሜላም ሆነ የችም ሴት ወይም ደግሞ ጓደኞችም ከሩታ ቀጥሎ ቤተሰብ ወይም ደግሞ ጓደኛ ሆነች መቀጠል ትችላላችሁ። ገባህ? ግዴታ ሩታን ማጣት የለብህም እነዚህን ሰዎች ለማግኘት እነዚህ ወጠጤ ልጆችን ቤትን አስገብቶ ለማኖር ሩታን ማባረር ወይም ደግሞ ሩታን ከህይወት ማስወጣት የለብህም ማለት ነው። አብርሽ፣ ይህን ያህል ካልኩ ይበቃሃል። ይህን ቪዲዮ ግን ላይክ እያደረጋችሁ አደርሱለት ለአብርሽ ማለት ነው። በመቀጠል ደግሞ ሩታዬ መታረቅ ትፈልጋለች። ይገባቸው አዝች ለእናቴ ብዬ ነው። እኔ እናቴ አንቺ ቀልብሽ እንዲነካ አልፈልግም። ነገር ግን ይሄን እድል የምሰጠው ነገሮችን አይቼ ነው። እሱ ብዙ ነገሮች ላይ ደርሷል። ገባቸው ብዙ መንገዶች ላይ ደርሷል። ሆኖም እኔ ከአንቺ ሀሳብ አልወጣም። ብዙ ጎቶኛል፣ ብዙ አድርጎኛል። ግን ከአንቺ ሀሳብ እኔ አልወጣም። ምክንያቱም እናቴንሽ ብላ ያለችው ያው አገላለጿ ትክክል ነው። ሆኖም ግን እሷ እራሷን መታረቅ ትፈልጋለች። ለምን መሰላችሁ ይሄን ማለት የፈለኩት ከአቤል ጋር ተገናኝታ ቤቴ ላይ ሌላ ሴት አለ፣ ይሄ እንዲሆን አልፈቅድም፣ እርምጃ ወስድባቸዋለሁ እያለች ነበረ። ገባቸዋል? ዝች ጋር አሁን እሱን ማትፈልገው ከሆነ ምንስ አደረገ? ምንስ ምን አስጨነቃት? ገባቸዋል? ግን እሷ ትፈልገዋለች ግን ደግሞ የህግ ደረጃ ደርሳ እፈልገዋለሁ ማለትም ደግሞ ከብዷታል። ሴት ነን እንረዳለን፣ የሴትን አመለካከት ማለት ነው። ስለዚህ የባካቸው ይህን ቪዲዮ ለአብርሽ እንዲደርሰው እንዲባነን፣ ቢያንስ የሆነ ነገር እናስቀምጥ ማለት ነው። ገባችኋል። ምናልባት ለምንድን ነው ስለነሱ የምትሰሪው አይዲያ የለሽም ወይ ምናምን ብላችሁ የምትሉ ሰዎች ማለት ነው። በማንኛውም የምሰራው ቪዲዮ ላይ እኔ እነሱም ተንተርሼ ነው፣ በራሴ ፈጥሬ ምናምን አይደለም። ገባችኋል። አንደኛ እነሱ ቪዲዮ ሰርተው ወደ ሚዲያው ሲመጡ ኮሜንት ላይ ሀሳብ እንድትሰጡ ዩቲብ ያለው ደግሞ በዩቲብ ሀሳብ እንዲሰጥ እንድንመክራቸው፣ ወይም ደግሞ በአጠቃላይ ስራቸውን እንድንሳተፍ እየጋበዙን ነው ማለት ነው። ያ ካልገባችሁ ደግሞ ምንም ማድረግ አልችልም። እኔ ማወራው ነገር የሚያበሳጫችሁ ከሆነ እኔን አለማዳመጥ እኮ ነው፣ ቀላል ነው። ገባቸዋል ለምን ታዳምጡኝ አላችሁ? እኔ ማናድዳችሁ ማበሳጫችሁ ከሆነ እኔ ለማንኛውም ሰው መፍትሄ ከሆነ ብዬ እንጂ ማወራው እጅጋ እናንተ እንድትበሳጩብኝ አይደለም። ስለዚህ ማንም ሰው እነሱንም የሚያናድዷቸው ከሆነ አለማየት ነው በቃ። እንደ ሰው እንዴት ነው የሚያናድደውን ነገር የሚያየው? መታችሁ የምትሳደጉ ሰዎች ማለት ነው። አይዶን ኬር አላስብላችሁም። እና የሩታም እህት የሩታም እናት የተናገሩት ንግግር በጣም በቃ ምርጥ ንግግር ነው። ምናልባት ዘግይተው ሊሆን ይችላል፣ ግን ቤተሰብ መናገር ያለበትን ተናግረዋል። ደግሞ አድንቄያቸው አለው ከሴት ቤተሰብ እንደዚህ አስተሳሰብ ያለው ሰው እኔ በጣም በቃ ትለያላችሁ፣ የሩታ ቤተሰቦች ማለት ነው። ይሄንን ቃላቶቻችሁን መጀመሪያ እንደተጣሉ ገብታችሁ ይህንን ነገር ብታስቆሟቸው አንድ ውጤት ላይ እንደርስ ነበረ። ሆኖም ግን ብትዘገዩም ይህ ልጅ እውነት ህይወቱን የሚፈልግ ከሆነ ትዳሩን የሚፈልግ ከሆነ ምንም እንኳ ወደኋላ ብትሉም መጥታችኋል። ስለዚህ ምክራችሁን፣ ተግሣጻችሁን ሰምቶ እሱም እንደሩታ ሩታ እሺ ብሎ እንዲታረቅ ነው እኛ የምንፈልገው፣ ይሄ ነገር በዚህ እንዲያበቃ። ቢያንስ እርግዝና ላይ የእርግዝና እንትኖችን ባናይም ቪዲዮችን ባናይም ማለት ነው ከአብርሽ ጋር ሆና እየተንከባከባት ባናይም ወልዳ ደግሞ እየተንከባከባት ማየት እንፈልጋለን። እና ደግሞ በሕይወታችን ይኸውላችሁ እኛ ስሜታዊ ሆነን ልንወስን ይችላል ግን ልጆቻችን ናቸው ዋጋ እንትን የሚሉት ማለት ነው የሚቀበሉት። እኛ በምንወስናቸው ውሳኔዎች ልጆቻችን ናቸው ዋጋ የሚከፍሉት። ስለዚህ አሁን ለምሳሌ እናንተ በቃሽኝ በቃኸኝ ብላችሁ ልትለያዩ ይችላል እና ሩታ ጋር ከሆነ ይሄ ልጅ ከእንጀራ አባት ነው የሚያድገው አብርሽ ጋር ደግሞ ከሆነ ከእንጀራ እናት ነው የሚያድገው ይሄ በራሱ ትልቅ ተጽዕኖ ነው ወይም ደግሞ ሁለታችሁም ጋር ካልሆነ አያት ጋር ከሆነ እናት አባት አጥቶ ነው የሚያድገው ማለት ነው በእርግጥ አያት ያሳደገው ልጅ በጣም ጭምልቅ ብጭልቅ ያለ ልጅ ነው ግን ሆኖም ቢሆንም እናት አባት አንድ ላይ ሆኖ ተስማምቶ ሆኖ ያሳደገው ልጅ እና እናት አባት እየተጣላ ያሳደገው ልጅ ምን ያህል እንደሚጎዳ ሚዲያም ላይ የተለያዩ ልጆችን አይታችኋል ብዬ አስባለሁኝ። ስለዚህ እባካችሁን የምትወስኑት ውሳኔ ልጆቻችሁን የሚጎዳ መሆን የለበትም። የምሬን ነው የምላችሁ። ስችጋውን መውለድ ብቻ እናት አባት አያስብልም። ሀላፍትና ካልተሰማን ከባድ ነው ገባቸዋል። ማናችንም ትዳራችን ላይ እኔም ቢሆን ቻሌንጅ አለ ትዳሬ ላይ ማለት ነው ብዙ ነገሮችን ያሳለፍኩት እዚህ መናገር ማልፈልጋቸው ነገሮችን፣ ባለቤቴም ደግሞ እንደዚሁ ብዙ ነገሮችን አሳልፈዋል መናገር የማይፈልገው ነገር እንዲሁም ደግሞ ወላጆቻችንም ትዳርን እስካሁን ድረስ ሰላሳ አርባ ሀምሳ ዓመት ያስቀመጡት ወይም ደግሞ እንዲኖር ያደረጉት በምቻቻል ነው። ገባቸዋ። ስለዚህ ተነጋግራቸው ችግሮቻችን ፍቱ ማለት ማለት ምን ልበት፣ ሰዓት ቢዘገይም ተነጋገሩ፣ እስኪ ውጤት ይኖራል። አብርሽ ይሄ እልክኝነትህን ትተህ ሩታም እልህ አለባት እያሉ ነው ቤተሰቧ። አንተም ይህም እልክኝነትን ትተህ እባክህ፣ ወደ አንድ እንድትሆኑ ነው እኛ ምን ፈልገው። ስለዚህ ቤተሰብ እንኳን በስልክ በቃ፣ እስኪ ለማንኛውም፣ በስልክ ማውራቱ በቂ አይደለም፣ ገባህ። እስኪ በአካል ሄዳችሁ ብድም አውሩ ሩታና እኔ የማንስማማባቸው ምክንያቶች ይሄ ይሄ ናቸው ብለህ ለሽማግሌ ተናገር። እሷን ደግሞ የመልሷታል ማለት ነው ገባችኋ? ይህንን ነው ማለት የምፈልገው ላይ